ግንቦት 9 2017፣ ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምናረፈዳችሁ የሰዓቱን አበይትና እና ሰበር ዜናዎች ይዤ ቀርቤያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እጀምራለሁ። የዶክተሮች አመፅ ዛሬም ቀጥሏል። ዶክተሮች ራበን ጠማን ባሉ ወታደር እንዲደበድባቸውና እንዲያስራቸው ታዞባቸዋል። የታሰሩ ዶክተሮችም ቁጥር በእጥፍ ጨምሯል። ብልጽግና ዶክተሮች ላይ እንዲሁም በመላው ኢትዮጵያ ህዝብ ላይ ትላንት ምሽት አላ አስተናግጠዋል ዶክተሮች ራበን እያሉ ባሉበት በዚህ ወቅት መላው ኢትዮጵያ ህዝብ በኢኮኖሚ በደቀቀበት በዚህ ሰዓት ትላንት ምሽት ብዙ ሚሊዮን ዶላሮችን አውጥቶም ከአረብ ኤምሬት በተከራያቸው ድሮኖችም ትርኢት አሳይተዋል። በሌላ በኩል ደግሞ አዳነች አበቤም በዱባይ በ400 ሺህ ዶላር የዳሌና የወገብ ሰርጀሪ ሊሰሩ እንደነበርና ሸሸ እንደገጠማቸውም ተሰምተዋል። ከአዳነች አበቤ ጋርም በተያዘ በርካታ ጉዳዮች ተሰምተዋል። የዶክተሮች ጉዳይን ጨምረን የብልጽግና የእናንተ ርኢት በመረጃ ሰዓታችን በዝርዝር የምንመለከታቸው ጉዳዮች ናቸው። በሌላ በኩል ሀፍረተ ቢሱ የብልጽግና መንግስት የፋኖ ኃይሎች ወደ አንድ በመምጣታቸው ደስ ብሎኛል፣ አሁን ለድርድር ያመቸኛል ሲል ገልጿል። ጉዳዩን እንመለከተዋለን። በጦር ግንባር መረጃዎቻችን በአማራ ክልል በፋኖ ኃይሎችና በአገዛዙ ኃይሎች መካከል እየተደረገ ያለው ከፍተኛ ውጊያም ተጧጡፎ ቀጥሏል። ዘመነ ካሴን አገኛለሁ ብሎም ወደ ጎጃም የገባው የአገዛዙ ልዩ ኮማንዶም ተቀንድሾናም ተማርኮም እጁን ሰጥቷል። በጎጃም የአገዛዙ ኃይል በአማራ ፋኖ ብሔራዊ ኃይል መብርቅ የጥቃት ደርሶበት ሞትና ቁስለኛም ተደርጓል። በዝርዝር እንመለከተዋለን። በጎንደርም እንዲሁ ከባድ ውጊያ ተደርጓል። ደብረ ታቦር ዙሪያ በተደረገው ከባድ ውጊያም የፋኖ ኃይሎች የአገዛዙን ጦር 360 ዲግሪ ከበውት ድባቅ መተውታል። የውባን ታባተ ልጆች በወሰዱት እርምጃ የታጨደው የብልጽግና ሰራዊት ብዙ ነው ተብሏል። ዝርዝሩን እንመለከተዋለን። በአጠቃላይ በአራቱም የአማራ ግዛቶች የተሰሙ የጦር ግንባር መረጃዎችን ወደ እናንተ አቀርባለሁ። ከሰሞኑ በጠቅላዩ ትዕዛዝ ዘመዶቹን ሲያብጠለጥል የነበረው ጌታቸው ረዳ ከህወሀት ማስጠንቀቂያ ደርሶታል። ትግራይ ብትመጣ ጫፍህን አንነካህም የሚል መልእክትም ልከዋል። በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልኝ አድማሽ ተመልካቾች፣ እንደምንቆያችሁ ከላይ በአርስተ ዜና ያደመጣችሁትን መረጃ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 ቀዳሚ ወዳደረግኩት ዘገባ አልፋለሁ። በጤና ባለሙያዎች አድማ ምክንያት በርካታ ሆስፒታሎች አገልግሎት መስጠት አቁመዋል። ከዚህም ብሶ ደግሞ ከዛሬ ጀምሮ በርካታ ሆስፒታሎች ሙሉ ለሙሉ ስራ ማቆም ጀምረዋል። የከፊል አድማው ወደ ሙሉ ለሙሉ አድማም እየተሸጋገረ ነው። ከእነዚህ ሆስፒታሎች መካከል ጎንደር ሆስፒታል ትላንት በይፋ የጀመረው አንድ ሆስፒታል ነው። በርካታ ሐኪሞች በቁጥጥር ስርም እየዋሉ ነው። ለመንግስት ቅርበት ያላቸው አክቲቪስቶች አድማ ይደረግ እያሉ የሚቀሰቅሱትን ሀኪሞች እየተለቀሙ ነው ሲሉ በማህበራዊ ሚዲያ ገጻቸውም እያሰራጩ ነው። የጤና ባለሙያዎች ንቅናቄ በበኩሉም መንግስት በዚሁ ከቀጥለም በሀገሪቱ በጠቅላላ ሆስፒታሎች ሙሉ በሙሉም የጤና ባለሙያዎች አድማ ለማድረግ እንገደዳለን ብለዋል። በአዲስ አበባ የሚገኙ ሪፈራል ሆስፒታሎች የሚያክሙም የጤና ባለሙያዎች አድማ ለማድረግ ዳርዳር እያሉ ነው። መንግስት ይህንን አድማ ለማስቀረትም ርብርብ እያደረገ ሲሆን የጸጥታ ኃይሎች ስምሪት ተሰጥቷቸው ሀኪ ችን በቁጥጥር ስርም እየዋሉ ነው። ከትላንት ወዲያና ትላንትና በመላው ሀገሪቷን ትምህርት ተቋርጦ ሙሉል። ምክንያቱ ደግሞ መምህራንን ለስብሰባም ጠርተው ስለነበር ነው። የመንግስት ከፍተኛ ኃላፊዎች መምህራንን ሰብስበው ሲያስፈራሩ ሙለዋል። መምህራኖችም ልክ እንደ ጤና ባለሙያዎች ጥያቄም አላቸው። በዚህም የነጭ ጋውና ቢዮት በሚል መምህራንና የጤና ባለሙያዎች አድማ ለማድረግ እየተጠራሩ ነው። በዚህ ምክንያትም መንግስት ድንጋጤ ውስጥ ገብተዋል። የታክሲ ሹ ሹፌሮችም አድማ ለማድረግ እንቅስቃሴም እያደረግን ነው ብለዋል። የጸጥታ ኃይሎች የታክሲ ሹፌሮችንም እያስፈራሩ ነው። ይህ በእንዲህ እንዳለም አዳን ቻቤም አሜሪካ ይገኛሉ። ወደ አሜሪካ የሄዱበት ምክንያት ብዙም እያነጋገረ ይገኛል። ወይዘሮ አዳን ቻቤ ወደ አሜሪካ የሄዱት ለሕክምና ነው ሲባል፣ በሌላ በኩል ደግሞ የለም አዳን ቻቤም ወደ አሜሪካ የሄዱት ከአሜሪካ ከተሞች ልምድ ለመቅሰም ነው በሚል መነጋገሪያ ሆነዋል። ለመንግስት ቅርበት ያላቸው አክቲቪስቶች ከንቲባችን ወደ አሜሪካ የሄዱት አዲስ አበባ በኮሪደር ልማት ያማረች ስለሆነ ከአሜሪካ ከተሞች ልምድ ለመቅሰም ነው ብለዋል። ተቃዋሚ ሚዲያዎች ደግሞ አዳነች ወደ አሜሪካ የሄዱት ለህክምና ነው፣ በልጃቸው ስም ዋሽንግተን ዲሲም ቤት ሰርተዋል፣ እዚያም ካረፉ በኋላ ለህክምና ወደ ኒውዮርክ ሄደዋል ሲሉም አሰራጅተዋል። አዳነች አቤ ለህክምና ለዚያውም በዚህ ወቅት ሄደው ከሆነ የጤና ባለሙያዎችን አድማ እንዲፋፋም ያደርገዋል ሲሉም በርካቶች ተናግረዋል። ከዚህ በፊት አዳነች አቤ በዱባይ የዳሌና የወገብ ሰርጀሪ ለመሰራት ዱባይ ሄደው እንደነበረም ምንጮች ተናግረዋል። አዳነች አቤ በዱባይም ሿሻ ተሰርተዋል ሲሉም ምንጮቹም ያክላሉ። አዳነች አቤ 4000 ዶላር ከፍለው ሰርጀሪ ሊሰሩ ሲሉ መረጃው ሚዲያዎች እጅ ገባ። ከዚያም ይቅር ብለው ወደ አዲስ አበባም ተመለሱም ተመለሱ 4000 ዶላሩን መልሱ ቢባሉም የዱባይ ሆስፒታሎች አልመልስም አሉ ሲሉም ምንጮችም ተናግረዋል። ሰሞኑን አዳ ቻቤ ወደ ኒውዮርክ የሄዱት ምናልባት ሰርጀሪውን ለመሰራት ሊሆን ይችላል የሚሉ ምንጮች እንዳሉ ነው የተነገረው። አዳን ቻቤ አራት መቶ ሺ ዶላር ከፍለው የወገብና የዳሌ ሰርጀሪም ይሰራሉ። የኢትዮጵያ ሕዝብ ግን እንደዚህ ራበን እያለ ነው። ኢትዮጵያ አይደለንም፣ እኛ የሱ ዜጋ አይደለንም። በተወለድንበት ሀገር የት እንድረስ፣ የት እንሄድ? ራብ አለቅ፣ ልጆቻችን ራብ አለቁ። ምን ብንሄድም ምንም መፍትሄ ልናገኝ አልቻለም።

የብልጽግና ሹማምንቶች በዚህ አላበቁም። ራበል ለሚለው ህዝብ የድሮን ትርኢት በአዲስ አበባ ሰማይ ላይ እያሳዩት ነው። የብልጽግና ሹማምንቶች ኮሪደርና የድሮን ትርኢት ይበላ ይመስል ብዙ በርካታ ሚሊዮን ዶላሮችን እያወጡን ራበል ለሚለው ህዝብ ያሳዩታል። ትላንት ምሽት አብይ አህመድ በተገኙበት አምስት ሺ ድሮን በሰማይ ላይ ትርኢት ሲያሳዩም ታይተዋል። እነዚህ አምስት ሺ ድሮኖች የተሰሩት በቻይና ኩባንያዎች ሲሆኑ ንብረትነቱ ደግሞ የአረብ ኤምሬት ነው። አብይ አህመድ ከአረብ ኤምሬት ተከራይተው ነው ያመጡት። ትላንት የራሳቸውን ምስል የአረንጓዴ አሻራ የሚሉትን ፕሮጀክታቸውን ጨምሮ አሳይተዋል። አብይ አህመድ ሲደሰቱ ታይተዋል። በዚህ ሰባት ዓመት አብይ አህመድ ለኢትዮጵያ ህዝብ ያስተዋወቁት ያልተለመዱ ስድቦችንና የጦር መሳሪያዎችን ነው። በድሮን ቀጥቅጠናቸዋል፣ ድሮን በመታጠቅ በአፍሪካም አንደኛንን ድሮን እያመረትን ነው፣ ጥይት አምርተን ኤክስፖርት ልናደርግ ነው ሲሉ ይሰማሉ ጠቅላይ ሚኒስትሩ። እንደምን ደር ዱርዬም ተሳዳቢ ናቸውም ይባልላቸዋል። ሸለፈታም፣ የቀንጅብ ጁንታ፣ ደንቆሮም፣ ጃዊሳ የመሳሰሉትን ስድቦችም ሲናገሩ በአደባባይ ሲናገሩም ተደምጠዋል። አብይ አህመድ በሚመሯት ሀገር ብዙዎች ተፈናቅለው የሚላስ የሚቀመስ ያጡባት ዜጎች የሚታገቱባት ወጣቶች ሀገር ጥለው የሚሰደዱባት ሀገራት በኢትዮጵያ ስደተኞች የተጨናነቁባት ሰሞኑን እንኳን ጅቡቲ ህገወጥ ኢትዮጵያውያን ስደተኞችን ለቃችሁ ሲያስቀምጡ ማለቷም አይዘነጋም። ሶማሌላንድም እንደዚያው ኬንያ በየቀኑ በኢትዮጵያ ስደተኞች እየተጥለቀለቀች ነው። በኢትዮጵያ ምሁር የሚባሉ ዶክተሮችም ራበን እያሉ ነው። የኢትዮጵያው መሪ ግን ድሮን በመከራየትና ሳር በመትከል ላይ ይገኛሉ። ዶክተሮችም መሯቸዋል። እንዲህም እያሉ ነው እንግዲህ ሀገሪቷ በዚህ ትርምስ ውስጥ ነች። ትላንት ምሽት የታየው ድሮን በሙሉም የቻይና ምርት ሲሆን ባለቤትነቱ ደግሞ የዩናይትድ አረብ ኤምሬት ነው። ትርኢቱን ያሳዩት ባለሙያዎች ሳይቀሩም ከዛው የመጡ ናቸው። ለዚህ ኪራይ በሚሊዮኖች የሚቆጠሩ ገንዘብም ፈሰስ ተደርጓል። በዚህ የጤና ባለሙያዎችና መምህራን ዳቤ የሚበሉት ገንዘብ ባጡበት ጊዜም ሀገሪቷ ጠግባ የተረፋት ይመስል ገንዘብ በዚህ መልኩ ማባከን አሳፋሪ ነው። በእርግጥ የደሴቷ ነዋሪ ተማሪዎች ሀፍረት የሚባል ነገር አልፈጠረባቸውም፣ ሲል ፖለቲከኛ ጀዋር መሐመድም ጉዳዩን ገልጾታል። ወደ ሌሎች ጉዳዮች ስናልፍ ሀፍረት ያልፈጠረበት የብልጽግናው መንግስት በፋኖ ኃይሎች አንድነት ደስተኛ ነኛ አለም ባለፈው ሳምንት ምስረታውን ይፋ ያደረገው የአማራ ፋኖ ብሔራዊ ኃይል የቋራ ቃል ኪዳን የሚል የምስረታ ሰነድ አዘጋጅቶም ለህብረት እየተንቀሳቀሰ መሆኑም ይታወቃል። ይህ የአማራ ፋኖ ኃይሎች የመሰረቱት የጋራ ድርጅት አራት የፋኖ አደረጃጀቶችን አንድነት በቋራ ላይ ይፋ ማድረጉን ተከትሎ በርካታ መላምቶች ሲሰጡም ቆይተዋል። በተለይ በርካቶች የፋኖ ኃይሎች ደጋፊዎች በማዕከላዊ ኮማንድ የሚመራው ኃይል የበለጠ ጉልበትና ህብረት እንደሚሆንም ተስፋ አድርገዋል። በመንግስት በኩልስ የሚለው ጥያቄም ደግሞም አሁን ምላሽ ያገኘ ይመስላል ይላል የመሰረት ሚዲያም ዘገባም። መሰረት ሚዲያ ላለፉት አራት ቀናት ከመረጃ ምንጮች ያሰባሰባቸው መረጃዎች እንደሚጠቁሙት መንግስት የአማራ ፋኖ ብሔራዊ ኃይል መመስረት ሰዎችን በበጎ እንደሚመለከተውም አሳውቋል። አንዳንድ ውይይቶች በዚህ ዙሪያም ተደርገዋል። በአጠቃላይ በመንግስት የተያዘው አቋም መንግስት ከፋኖ ኃይሎች ጋር ወደፊት ሊያደርግ ለሚፈልገው ንግግር አንድ ላይ መሰባሰባቸው በበጎም አይቶታል ያሉት አንድ ስሜ አይጠቀስ ያሉ የመንግስት ባለስልጣን ናቸው። መንግስት ይህንን አቋሙ ለአንዳንድ የዓለም አቀፍ ተቋማት ተወካዮች ባለፉት ጥቂት ቀናትም አሳውቋል። መንግስት አሁን ላይ የህወሓትና የኤርትራ መንግስትን ጥምረት በከፍተኛ ስጋት እየተ የተመለከተው ስለሆነ ማንኛውም ከፋኖ ኃይሎች ጋር ለሚደረግ ድርድር እንዲሁም ንግግር ክፍት መሆኑንም አሳውቋል። ሀፍረተቢሱ መንግስት እንደተለመደው ድርድር እናድርግ ብሎም አይን አውጥቶ እየመጣ ነው። እንግዲህ ከባለስልጣኑ ንግግር ለመረዳት እንደምንሞክረው ባለስልጣኑ እንደሚሉት ከሆነ ብልጽግና፣ ኢሳያስና ህወሀት በጋራ ሊወጉኝ ስለሚችሉ የፋኖ ኃይሎችን ማስታገስ አለብኝ ብሎም እንደሚያስብ ነው። ለዚህም ሊያሸንፋቸው ያልቻላቸውን የፋኖ ኃይሎችን በድርድር ሰበብ ሊያሸንፋቸው የማይችላቸውን የፋኖ ኃይሎች ድርድር ብሎም ራሱን የማትረፊያ መንገድ እየቀየሰ ነው። ነገር ግን በዚህ የሚታለል አንድም የፋኖ ድርጅት የለም። ከዚህ ቀደም አርበኛ ዘመነ ካሴ እንዳለው ምንም ድርድር የሚባል ነገር የለም። የፋኖ ኃይሎች ቀድሞኑም ከገዳያችን ጋር አንደራደርም ብለው ጉዳዩን ዘግተውታል። አሁን በቀጥታ ከአማራ ክልል ወዳገኘኋቸው ሰበሪ ግንባር መረጃዎች አልፋለሁ። ደብረ ታቦር ዙሪያ ፎገራ ኪንቲ ላይ ተደረገው ላስ ጨራሽ ፍልሚያ የፋኖ ክንድ እሳተ ጎመራ ሆኖም የአገዛዙን ሰራዊት አጭዶታል። አንድ ቦታ ላይ ብቻ 32 የአገዛዙ ሰራዊት ሲደመሰስ 12 ከባድ ቁስለኛ ሲኖር የተማረኩም አሉ ተብሏል። በዚህ ውጊያ የአማራ ፋኖ 360 ዲግሪም የብልጽግናን ኃይል ከቦም አጭዶታል፣ ወቅቶታል፣ አበራይቶታል። በውጊያው ላይ የአገዛዙ ሰራዊት ቃለ በቃል እረ ውሃ በላኝ፣ እረ እናቴ ድረሽ የሚል የተሸናፊነት ድምፅ ሲያወጣ ነበር። በዛሬው ዕለት ደግሞ ትናንት የተመቱት የአገዛዙ ወንበር ጠባቂ ቁስለኞች በአንድ ሲኖስትራክ በአንድ ሲኖትራክና በአንድ ፓትሮል ተጭነው ደብረ ታቦር ሆስፒታል ገብተዋል። የሜጀር ጀኔራል ውባን ታባተ ልጆች የብልጽግናን ኃይል ቆረጥ አጥመው በልተውታል። ውባን ታባተ በምድር ላይ ነፍስ ዘርቶም ተንቀሳቀሰ እስኪባል ድረስ ከባድ ውጊያ ያደረጉት የውባን ታባተ ልጆች ድልን ተቀናጅተዋል። የውቤ ልጆች ፊት የሚቆም ምድራዊም የብልጽግና ኃይልም ሆነም ሆዳሙ አማራም የለም። ውባውያን ፋኖች ልብና ትጥቃቸው እጅና ጓንት ሆነው ዛዙ ቡድንን ያሸብራሉ፣ ወደ ሲኦልም ይሸኛሉ። የኦባንት አባተ ልጆች በውጊያው አርአያነት የመጀመሪያ መሆናቸውም የሚታወስ ሀቂቅ ውነታ ነው። በሌላ በኩል ዘመነ ካሴንና ግብረአበሮቹን እይዛሉ ብሎም የሄደው ሰራዊት ተቀንድሸው ተመልሰዋል። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር ድል አድርጓል። ፈርጣጩ የብልጽግና ኮማንዶም ፈርሶም ተመልሷል። በትናንትና ዕለት በጠዋቱ ተነስቶም የአፋ ባህ ፋኖ ጎ ጎጃም ቀጠናም ጎጃም አገው ምድር ኤፍሬም አጥናፉ ብርጌድን ለማፈን ወደ ሻርታ የተንቀሳቀሰው የብልጽግና ቡድን በነበልባሎቹ ኤፍሬም አጥናፉም የመንፈስ ልጆች ተቀጥቅጦም ካሰበው ሳይደርስ ዳገና ላይ ፈርጥጦም ተመልሷል። የብልጽግና ኃይል ዘመነ ካሴ በአካባቢው ይገኛል ብሎም አሰፍስፎ ነበር። የተንቀሳቀሰው የብልጽግና ኃይል እስከ ቀኑ ስድስት ሰዓት ድረስ ከአንድም ሁለት ጊዜ የማፈን ሙከራም አድርጎ የነበረ ሲሆን በሻምበሏ ዋና ጦር አዛዥ ዘልፋን ኖር ቁምንየው የሚመሩት አይቅ ኤፍሬም አጥናፉ ብርጌድ ሻለቃ ረመጦቹ የሚሸኙትን የአብይ አህመድ ሰራዊት ሸኝተው ቁስለኛውንም አቁስለው ወደ እንጅባራ ሆስፒታል ልከውታል። ከመቁሰል የተረፈውን የአብይ አህመድ ኮማንዶም ወደ አድጓሚ ተራራ እንዲፈረጥጥ አድርገውታል። የሰባተኛ ክፍለ ጦርም ተጋድሎ አድርጓል። የአማራ ፋኖ ብሔራዊ ኃይል አፋ በሀበ ጎጃም የሀዲስ አለማየሁ ሰባተኛ ክፍለ ጦር በባሶ ሊበን ወረዳ ገጂ ከተማ ላይ ከፍተኛ ውጊያም ሲያደርጉ ለዋል። በውጊያውም የተሳተፉት አወበል መብረቁ ብርጌድ፣ ተድላጓሉ ብርጌድ፣ የቦቀላም አባይ ብርጌድ፣ አብራጃት ብርጌድ፣ ጥቁር አንበሳም የክፍለ ጦር ተወርወሪም ኃይልና የአፋብ ሀበጎጃም ጥምር ኃይል ናቸው። ውጊያው የተደረገው ከአንድ ሰዓት ተኩል እስከ 11 ሰዓትም ሲሆን የተገኙት ድሎችም አራት ክላሽ፣ 600 የብሮኝ ጥይት፣ ሁለት ደረት ትጥቅ፣ አራት ካዝና ሲሆን የቀንደኛው ሻለቃ ወርቆ አጃቢ በእ እጅም ተይዞም ገቢ ተደርጓል። ከፍተኛ ቁጥር ያለው የብልጽግና ኃይልም ሞት እና ቁስለኛ ተደርጓል። በሌላ ዜና በባስ ተጭነው ለስልጠና ወደ ደብረ ማርቆስ በመግባት ላይ የነበሩም ሰልጣኞች ተላጓሉ ብርጌድ የዳ ላይ በደፈጣ ተኩስ በመክፈት 11 ምልምል እንዲጠፉ ሲያደርግ አንድ በእጅም ተይዟል። የብልጽግና ኃይል የደረሰበትን የፋኖ ጥቃት ተከትሎ የብልጽግና አሽከር የነበሩ ሁለት ሚሊሻዎችና አንድ መከላከያም የሀዲስ አለማየሁ ሰባተኛ ክፍለ ጦር አብራጃት ብርጌድ በትላንትናው ዕለት ተቀላቅለዋል። ከትላንት በተጨማሪ በዛሬው ዕለት የግንቦት 9 2017 ዓ ም የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ መገንጠያ ላይ ውጊያ ሲያደርግም አርፍዷል። በውጊያውም ከፍተኛ የተኩስ ልውውጥ ተደርጓል። ውጊያው የወሰደው ሰዓት ከ12 ሰዓት ተኩል እስከ 3 ሰዓት የቆየ ሲሆን የተሳተፉት ብርጌዶች የቦቅላ አባይ ብርጌድና ተድላጓሉ ብርጌዶች ናቸው። በውጊያውም አራት የብልጽግና ኃይል ተደምስሷል። ሶስት አድማ ብተናም እንደቆሰለ ነው እያረጋገጠ ነው። አንድ የመከላከያ ሰራዊትም ከርቶም ተድላጓሎ ብርጌድን ተቀላቅሏል። በተጨማሪም በዛሬ ዕለት ሁለት የመከላከያ አመራሮች የአማራ ፋኖ ብሔራዊ ኃይል አፋ ብሃብ ጎጃምን የአዲስ አለማየሁ ሰባተኛ ክፍለ ጦር የቦቅላ አባይ ብርጌድን ሶስት ክላሽ ከነሙሉ ሙሉ ተተኳሽ ይዘው ተቀላቅለዋል። ከወጡት መከላከያ ውስጥም አንዱ የሰባ ሁለተኛ ክፍለ ጦር የሻለቃም ምክትል ዘመቻ መምሪያም ኃላፊም ይገኝበታል። ተከትሎ የብልጽግናው ሰራዊት እየፈረሰ መሆኑን ይኸው አንዱ ማሳያ ነው፣ አንድነት ኃይል ነው፣ ሲሉም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠናም የሀዲስ አለማየሁ ሰባተኛ ክፍለ ጦር ህግ ኃላፊ ፋኖ መምህር እንደሰው ታምሩም ገልጸዋል። በሌላ በኩል የፋሽስቱ አገዛዝ ዙፋን ጠባቂ ሰራዊት ጃርሳ ቅዱስ ጊዮርጊስ ቤተክርስቲያንንና ጃርሳ ጤና ጣቢያን ብዙ 23 መደብደቡም ብዙ 23 መደብደቡና ከባድ ጉዳት ማድረሱም ተሰማ። ሰሜን ወሎ ዞን ጉበልፋት ወረዳም ጃርሳ ታዳጊ ከተማ ላይ ምንም አይነት ውጊያ በሌለበት ጃርሳ ቅዱስ ጊዮርጊስ ቤተ ክርስቲያንና ጃርሳ ጤና ጣቢያን የፋሽስቱ ብልጽግና ማገዛዝ ዙፋን ጠባቂ ወታደሮች በዙ 23 ሲደበድቡ የዋሉ ሲሆን ከሰው ህይወት ባሻገር ተቋማቶችም ላይ ከባድ ጉዳት እንደደረሰም ነው ነዋሪዎች እየገለጹልኝ። አገዛዙ በፋኖም እየደረሰበት ያለውን ሽንፈት ወደ ህዝቡ በመተኮስ እያሳያለ ሲሆን አሁን አሁን ሃይማኖታዊ ተቋማትን ጨምሮ ማውደሙን አጠናክሮ ቀጥሎበት የ የግፈኞች መጨረሻ ወደ ህዝብ መተኮስ በአጠቃላይ ሽንፈት መሆኑን ይታወቃል። ይህ በእንዲህ እንዳለ በዚህ ያላበቃው የብልጽግና ጦር ትላንት በስቲያ ሌሊት ከቆቦ ከተማ በቅርብ ርቀት በተፈጸመበት መብረቂ ጥቃት ከባድ የሆነ የሰብአዊና ቁሳዊ ውድመት የደረሰበት የአገዛዙ ኃይል በአካባቢው የሚኖሩ አርሶ አደሮች ላይ ከባባድ ድብደባን ፈጽመዋል። በተለይ አዩብ ተብላ በምትጠራ መንደር በቤተክርስቲያን ክርስቲያን ውስጥ ሃይማኖት ስርዓት በመከወድ ላይ የነበሩ ቄሳ ሳውስተና ዲያቆናት እንዲሁም ምዕመናንና ሌሎች የአካባቢው ነዋሪዎች ክፉኛ የተደበደቡ ሲሆን ከ በላይ የሚሆኑት ደግሞ በጅምላም ስለመታሰራቸው ሚዲያችን አረጋግጧል። በመጨረሻ ለጌታቸው ረዳ ማስጠንቀቂያ፤ የትግራይ ጸጥታ ቢሮ አቶ ጌታቸው ረዳ ወደ ትግራይ ተመልሶ ቢመጣ ጫፉን አንነካውም ሲል መግለጫም አወጣ። ከመቀሌ የተባረው አዲስ አበባ የከተሙት የቀድሞ የትግራይ ክልል ፕሬዚዳንት፣ እንዲሁም የአሁኑ የአብይ አህመድ የቀጠና ጉዳዮች አማካሪ የሚባሉት አቶ ጌታቸው ረዳ ባለፈው ፋና ላይ ቀርበው ከሰደቧቸውና ካወገዟቸው የትግራይ ጸጥታ ኃላፊዎች ምላሽ ተሰጥቷቸዋል። የትግራይ ሰላምና ደህንነት ቢሮ ዛሬ በሰጠው መግለጫ አቶ ናቸው እንኳንም ጎራ ለይተው ለመሳደብ አብቃቸውን ብሏል። በትግራይ ውስጥ በፕሪቶሪያው ስምምነት መሰረት በአንጻራዊነት ሰላም ሰፍኗል ያለው የትግራይ ሰላምና ደህንነት ቢሮም ይህንን የተገኘውን እድል ለማበላሸት አንዳንድ አካላት እየተንቀሳቀሱ ነው ሲልም ከሷል። የትግራይ ህዝብና መንግስት የሰላም ፍላጎቱን በመግለጽ ለፕሪቶሪያው ስምምነት ተግባራዊ እንዲደረግ ሲሰራም ቆይቷል ያለው መግለጫው ህይወታችን ይሻሻላል የሚል ትልቅ ተስፋ የነበረው ህዝባችንን ህልም ለማደናቀፍ እንቅስቃሴም እየተደረገ ነው ነው ብለዋል። ለዚህ አቶ ጌታቸው ረዳን ተጠያቂ ያደረገው መግለጫው የትግራይ ጥቅም ህዝብ እንዳይረጋገጥ በሚያደርግ እንቅስቃሴ ውስጥ ቆይተዋል ብለዋል። በድርጅታችንና በጦር አዛዣችን ላይ ለቁጥር የሚታክቱ ስድቦችንና የውሸት ወሬዎችን ለረጅም ጊዜም ሲያናፍሱ ኖረዋል ሲል ምላሽ የሰጠው መግለጫው የትግራይ ሰራዊትና አመራርና አባላት ሊገድሉኝ ነበር ያለውም ሐሰት ነው ብለዋል። እኛ በታሪካችን በትግራይ ህዝብ ትግል ውስጥ የተሳተፈና ይብዛም ይነስም አብሮን የኖረን ሰው ይቅርና ፊት ለፊት ሲዋጉ የነበሩን የጠላት ወታደሮችን ህዝባችንና አገራችን ለማጥፋት ሲሞክሩ ማርከናቸው እንኳን አንገድ ልም፣ ሲል ቢሮ ጌታቸው ረዳን ለመግደል እንዳላሴረም ገልጿል። አድማጭ ተመልካቾች በመጨረሻም ከዶክተሮች ጋር በተያዘ አንዳንድ ቪዲዮዎችን ላስመልክታችሁን አላብቃም። ሁላችሁም እንግዲህ ኮንፊደንስ ይኖራችሁ። ጤና ባለሙያዎች ባለመኖራችን ነው እንደዚህ ዝቅ ብለን የኖር ነው። ሐኪም እንደ ሐኪም ክብር ሳያገኝ ነው የኖረው። እኛ ግን አትሊስት በአከብሩን እንኳን በአከብሩን እንኳን ተገቢውን ነገር እስኪ አድርጉልን እንደ ሌላው፣ እንደምስ እውነቴን ነው የምላጩ። እኛ በዚህ ሳምንት በምስራቅ አፍሪካ ደረጃ ዳ ከሚባሉት ሀገሮች አጣርተናል። ዳ ከሚባሉት የእኛ ሀኪም ጤና ባለሙያ እኮ አይደለም። የኛ ሀኪሞች የሚከፈላቸው ከቤት ሰራተኛ በታች ነው። ኬንያ ብትሄዱ ከመቶ ሀያ ዶላር በታች የኬንያ የቤት ሰራተኛ ለአምረኛ ይከፈለው። እኛ ግን እንደዛ አንሁን እያልኩ አይደለም። ጤና አፍሪስ አይረበንና ያለው መራብ የለብንም ነው ያለው ዳት ለማወዳደር አይደለም ከሌሎች ባለሙያዎች ጋር ዳኞችም እኛን ይደግፉና ለምን ወደዚህ የሚከፈላቸው ያሉ ጠበቃዎችም የቴሌ ባለሙያዎችም ሌሎችም የባንክ ሰራተኞችም እና ምንድን ነው የሚጠይቁን እኛን? መልስ አገሪቱ ብር የላትም። ታዲያ ሌሎች የት ተገልቶ ነው የሚከፈለው? ለዳኛው የሚከፈለው የት ተገልቶ ነው? ለቴሌ፣ ለሰራተኛው ለባንክ ሰራተኛው የሚከፈለው የተገኝቶ ነው? ብር ከሌለ ነው ወይስ ለኛ ብቻ ነው ብር ያለው? ስለዚህ ይሄ መልስ ሊሆን አይገባም። ሊያከብሩን ይገባል። ለመከበር ደግሞ እኛ አድማሽ ተመለካቾች ለእለቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በቀጣይ በሌላ ዘገባ እስካገኛችሁ ቸር ያሰማን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ላልሰሙ እንዲሰሙ ቪዲዮን ሼር ማድረግ እንዳትረሱ፣ እንዲሁም በዝግጅት ክፍላችንና በዜናዎቹ ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር ታሰፍሩልን ዘንድ በትህትና እንጠይቃለን። በቀጣይ በሰፊ ዘገባ መስካገኛችሁ ቸር ያሰማን።